ምዕራፍ ሠላሳ አምስት የሰንበት አከባበር ስርዓት። ሙሴም የእስራኤልን ልጆች ማህበር ሁሉ ሰብስቦ እንዲያላቸው ታደርጉ ዘንድ እግዚአብሔር ያለው ነገር ይህ ነው። ስድስት ቀን ስራን ትሰራለ፣ በሰባተኛው ቀን ታርፋለ። ለእግዚአብሔር የተቀደሰ የእረፍት ሰንበት ነው። የሚሰራበትም ሁሉ ይሙት። በማደሪያዎቻችሁ ውስጥ በሰንበት ቀን እሳድ እሳትን አታንድዱ። እኔ እግዚአብሔር ነኝ። ለድንኳኑ ሥራ የቀረበ መባ። ሙሴም ለእስራኤል ልጆች ማህበር ሁሉ አላቸው። እግዚአብሔር እንዲህ ብሎ ያዘዘው ነገር ይህ ነው! ከናንተ ዘንድ ለእግዚአብሔር ቁርባን አቅርቡ የልብ ፈቃድ ያለው ከገንዘቡ የመጀመሪያውን ለእግዚአብሔር ያምጣ። ወርቅና ብር፣ ናስም፣ ሰማያዊ፣ ሐምራዊም ድርብ ቀይ ግምጃ፣ የተፈተለ በፍታም፣ የፍየል ጠጉርም፣ ቀይ ቀለምም የገባበት የአውራ በግ ቁርበት፣ የአቁስጣም ቁርበት፣ የማይነቅዝም እንጨት፣ ለመብራትም ዘይት፣ ለቅባት ሽቱን ለማጠንም ዕጣንን የመረግድ ድንጋይና የተቀረጸ ድንጋይ ለልብስ መትከፍና ለልብስ እንግድ አ የሚደረግ ፈርጥ ያምጣ። በእናንተ ዘንድ ያለ በልቡ ጥበበኛ የሆነ ሁሉ መጥቶ እግዚአብሔር ያዘዘውን ሁሉ ያድርግ። ድንኳኑንም አደባባዩንም መደረቢያውንም መያዣዎቹንም ሳንቆቹንም በመወርወሪያዎቹ ምሰሶዎቹና እግሮቻቸውን የቃል ኪዳኑን ታቦትም መሎጊያዎቹን የስርየት መክደኛውንም መጋረጃውንም ገበታውንም መለጊያዎቹንም ዕቃውንም ሁሉ ኅብስተ ገጹንም መብራት የሚያበሩትንም መቅረዙን ዕቃውንም ሁሉ ቀንዲሉንም የመብራት ዘይት የዕጣኑን መሠዊያ መሎጊያዎቹን የቅባቱን ዘይት ጣፋጩንም ዕጣን ለማደሪያም ደጃፍ የሚሆነውን የደጃፉን መጋረጃ ለሚቃጠል መሥዋዕት የሚሆነውን መሠዊያውን የናሱንም መከታ መሎጊያዎቹን ዕቃውንም ሁሉ የመታጠቢያውንም ሰንም መቀመጫውንም የአደባባዩንም መጋረጆች ምሰሶቹንም እግሮቻቸውንም የአደባባይ ደጃፍ መጋረጃ የማደሪያውን ካስማዎች የአደባባዩንም ካስማዎች አውታሮቻቸውንም በመቅደስ ውስጥ ለማገልገል በብልሃት የተሠሩትን ልብሶች በክህነት ያገለግሉበት ዘንድ የተቀደሱትን የካህኑን የአሮንም ልብሶች የልጆቹንም ልብሶች። የእስራኤልም ልጆች ማኅበር ሁሉ ከሙሴ ዘንድ ወጡ። ከእነርሱም ሰው ሁሉ እያንዳንዱ ልቡ እንዳነሳሳው መንፈሱም እሺ እንዳሰኘው ለምስክሩ ድንኳን ሥራ ለማገልገያውም ሁሉ ለመቅደስ ልብስ ለእግዚአብሔር ስጦታ አመጡ። ወንዶችና ሴቶችም ልባቸው እንደፈቀደ ማርዳዎችን ሎቲዎችንም ቀለበቶችንም ድሪዎችንም የወርቅ ጌጦችንም ሁሉ አመጡ። ሰዎችንም ሁሉ የወርቅ ስጦታ ለእግዚአብሔር አቀረቡ። ሰማያዊም ሐምራዊም ቀይ ግምጃም የተፈተለ በፍታም የፍየል ጠጉርም ቀይ አውራ በግ ቁርበትም የአቆስጣ ቁርበትም ያላቸው ሰዎች ሁሉ አመጡ። ስዕለት የተሳለ ሁሉ የብራንና የብርንና የናስንም ስጦታ ለእግዚአብሔር ቁርባን አቀረበ። የማይነግዝ እንጨት ያለው ሁሉ ለድንኳኑ ማገልገያ ለሚያስፈልገው ሥራ መጣ። በልባቸው ጥበበኞች የሆኑ ሴቶችም በእጃቸው ፈተሉ። የፈተሉትንም ሰማያዊውን፣ ሐምራዊውንም፣ ቀዩንም ግምጃ ጥሩውንም በፍታ መጡ። ልባቸውም በጥበብ ያስነሳቸው ሴቶች ሁሉ የፍየልን ጠጉር ፈተሉ። አለቆችም የመረግድ ድንጋይ የተቀረጸ ድንጋይን ለልብሰ መትከፍና ለልብሰ እንግድአ የሚገቡትንም ፈርጦችንም፣ ለመብራት ለቅባተ ዘይት ለጣፋጭ ዕጣን ሽቱንና ዘይትን አመጡ። ከእስራኤል ልጆችም ያመጡ ዘንድ ልባቸው ያስነሳቸው ወንዶችና ሴቶች ሁሉ ሙሴ ይሰራ ዘንድ እግዚአብሔር ላዘዘው ሥራ ሁሉ ለእግዚአብሔር ስጦታ በፈቃዳቸው አመጡ። ሙሴም የእስራኤልን ልጆች አላቸው፣ እዩ፣ እግዚአብሔር ከይሁዳ ነገድ የሆነውን የሆር የልጅ ልጅ የሁሪ ልጅ ባሲኤልን በስሙ ጠራው። በሥራ ሁሉ ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላበት። በአናጺዎች ላይ አለቃ ይሆን ዘንድ የጥበብንም ሥራ ያስተውል ዘንድ በወርቅና በብር በመናስ ይሠራ ዘንድ በፈርጥ የሚሆነውን የእንቁ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ የብልሃት ሥራውንም ሁሉ ይሠራ ዘንድ እርሱን እና የዳን ነገድ የሆነውን የአይሳሚክ ልጅ ሄሊያብ ያስተምሩ ዘንድ በልባቸው አሳደረባቸው። በአንጥረኛ በልብ በብልህ ሠራተኛም፣ በሰማያዊና በሐምራዊ በቀይ ግምጃ በጥሩ በፍታ በሚሠራ ጠላፊ በሸማኔም ሥራ የሚሠራውን ማናቸውንም ሥራና በብልሃት የሚሠራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብ ሞላ።